አዳዲስና ምርጥ አጋዥ መጽሐፍት ከአስቴር ነጋ ሳታሚ ድርጅት ኦሜጋ ሰፕሊመንተሪ ቡክ ሲሪዝ ከአንደኛ እስከ አራተኛ ክፍል በአንድ ጥራስ ሂሳብ፣ አካባቢ ሳይንስ፣ እንግሊዘኛ፣ አማርኛ ከአንደኛ እስከ አራተኛ ኦሜጋ። በተጨማሪ ከዘጠነኛ እስከ አስራ ሁለተኛ ክፍል ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ በየትምህርት አይነቱ ተጠቃሎ የተዘጋጀበት በተለይ ለአስራ ሁለተኛ ክፍል ብሔራዊ ፈተና ለሚዘጋጁ ተማሪዎች ከዘጠነኛ እስከ ክፍል በአንድ ጥራዝ የታተሙ በመሆናቸው ኦሜጋ የትምህርት አጋዥ መጽሐፍት በቀዳሚነት ይመረጣሉ። የካበተ ልምድ ባላቸው ዕውቅ ምሁራን በጥንቃቄ የተዘጋጀ በመሆኑ ተማሪዎች በቂ እውቀት እንዲጨብጡ ያስችላቸዋል። በርካታ መልመጃዎች ከነመልሶቻቸው የተካተቱበት። ትክክለኛው ኦሜጋን ከመጽሐፉ ጀርባ አስቴር ነጋ አሳታሚ ድርጅት የሚል ጽሑፍ ያለበት ነው። የተማሪዎች የስኬት ጉዞ በኦሜጋ ይጀምራል። ጥራት ላላቸው መጽሐፍት አስቴር ነጋ አሳታሚ ድርጅት